ግንቦት 21 2017። ጤና ይስጥልኝ አድማሽ ተመልካቾች፣ እንደምንዋላችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በጎጃም ፋኖ መሪዎች መካከል ምን ተፈጠረ? በሶሻል ሚዲያው ፋኖ ማንችሎትን በተመለከተ የሚሰራጨው ደብዳቤስ እውነትነቱ ምን ያክል ነው? እውነት ነው ወይንስ ውሸት ነው? በጎጃም ፋኖ ጦር መሪው ዝናቡ ልንገረውና በፋኖ ፋይናንስ ክፍል ኃላፊውና ወታደራዊ አዛዡ አማካሪ ማንችሎት መካከል ምን ተፈጠረም፣ እውነት በሶሻል ሚዲያው እንደሚባለው በመካከላቸው ችግር ተፈጥሯል ወይንስ ሐሰት ነው የሚለውን መረጃ በዝርዝር እውነታውን ልናስደምጣችሁ ይዘን ቀርበናል፣ እናስደምጣችኋለን። በሌላ በኩል በአማራ ክልል የሚደረገው ውጊያ ተጠናክሮ ቀጥለዋል። አፋበሃ በአራቱም አቅጣጫ ውጊያ እያደረገ ነው። ብዙ 23 በታንክና በሌሎች ከባድ መሳሪያዎች የታገዘ ከባድ ትንቅንቅ በአራት ሁለቱም ግዛቶች እየተደረገ ነው። አፋ በሀ በጎጃም በወሰደው መብረቃዊ ጥቃት በርካታም የአገዛዙ ወታደሮች ሲሸኙ የአገዛዙ የጦር መኮንኖችም ሳይቀሩ መሸኘታቸው ታውቋል። ወደ እነ ዘመነ ካሴ ጎጃም የተላከው ቀይ ቦኔቶም የብርሃኑ ጁላ ኮማንዶም ጉድ ሆኗል። እንመለከተዋለን። በወሎ ግንባርም እንዲሁ በከባድ መሳሪያ የታገዘ ከባድ ትንቅንቅ እየተደረገ ነው። የምር የወዳጁ ልጆች አጭደው እየከመሩ ነው። የፋኖ ኃይሎ ሰዎች ባደረሱት ከባድ ጥቃትም መርሳ ሆስፒታል በብልጽግና ሰራዊት ቁስለኛ መጨናነቁም ተነግሯል። ዝርዝር ይዘናል። በሌላ በኩል በጎንደርም ዘመቻ ቋራ ቃል ኪዳን እንደተጧጧፈም እንደቀጠለ ነው። የፋኖ ኃይሎች በርካታ ከተሞችን በጎንደር ከአገዛዙ ሰራዊት ነፃ እያወጡም እየተቆጣጠሩም ነው። በጎንደር የፋኖ ማዕበል የአገዛዙን ጦር እየጠራረገው ነው ተብሏል። ዝርዝርም ይዘናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያ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 ቀዳሚ ወደ አደረኩት ዘገባ አልፋለሁ። የልጅ ያሱ ኮር ክፍለ ጦሮች ራሳሌ ራምቦና የእጁ የምስራቅ አማራ ኮር አንድና ሁለት ባለሽርጡና ታጠቅ ድል ተቀዳጆ በትላንትና ሁለት በአማራ ፋኖ ብሔራዊ ኃይል ልጅ ያሱ ኮር እንዲሁም ምስራቅ አማራ ኮር አንድና ሁለት ስር ያሉ ክፍለ ጦሮች በጥምረት ታላቅ ድልን ተቀዳጅተዋል። ግዙፉና ድምፅ አልባው የልጅ ያሱ ኮር ስር ያሉት ክፍለ ጦሮች ባደረጉት ተጋድሎም በሰሜን ወሎ ዞን ሀብሮ ወረዳም ስር በሚገኙ ቦታዎች ማለትም በኦርጌሳ ሊቢሶ፣ ቀይ አፈርናም አካባቢው በተደረገ ከፍተኛ ውጊያ አመርቂ የሆነ ድሎችም ተመዝግበዋል ሲሉ የፋኑ ኃይሎች አስታውቀዋል። በዚህ ውጊያ የብልጽግናም ኃይል የንስሮቹን ብርቱ ክንድ መቋቋም ሲያቅተው አንድ መድፍና ሁለት ዙ 23 እንዲሁም ከሶስት በላይ ሞርታሮችን ተጠቅመዋል ሲሉ የፋኑ ኃይሎች አስታውቀዋል። ይሁን እንጂ አይበገሪዎቹ የራስ አሌ ልጆች ሻለቃ ሁለትና ሻለቃ አራት በእጁ ክፍለ ጦር ስር ያሉ የአባት ኃይል ሻለቃና የደጉ ሻለቃ በራምቦ ክፍለ ጦር ስር ያሉ ሻለቆች አንድ ሻለቃና ሻለቃ ሁለት ባደረጉት ጥምረት የብልጽግናን ጦር ሙትና ቁስለኛም አድርገውት ውለዋል። ውጊያው ከቀኑ ስድስት ሰዓት ተኩል የጀመረ ሲሆን እስከ ምሽቱም አስራ አንድ ሰዓት የቀጠለ ሲሆን የፋኖ ጦር ሲያሻው ቋሚ መከላከል ሲያሻው በመልሶ ማጥቃት የብልጽግናን ጦር ሙትና ቁስለኛም ሲያሸክመው ውሏል። ሲሉም የአይን ማኞች ተናግረዋል። በውጊያው ከሶስት ፓትሮል በላይ ቁስለኛ ወደ መርሰ ሆስፒታል የላከ መሆኑንናም ከፍተኛ ቁጥር ያለው የብልጽግና ኃይል ሰራዊትም አካባቢው ነዋሪዎችም ተናግረዋል። ምስራቅ አማራ ኮር አንድ ባለሸርጦ ክፍለ ጦርና ኮር ሁለት ታጠቅ ክፍለ ጦር ጊራና ከተማናም አካባቢው ላይ ባለው ቀጠናናም እስከ ውጫሌ ድረስ ሰፊ ቀጠና ሸፍኖ ብርቱ ተጋድሎ ካደረጉት ከልጅ እያሱ ኮር አህዶች ጋር በመጣመር ከንጋት 11 ሰዓት እስከ ምሽቱ ድረስ ታላቅ ተጋድሎ በማድረግ የብልጽግናን ኃይል አንገት በማስደፋት እቅዱንም በማጨናገፍ ጭምር ታላቅ አስተዋጽኦ ማድረጋቸውም ተነግሯል። በአጠቃላይ የሶስቱ ኮሮች አህዶች በተጣመሩበት የሁለት ቀን ተከታታይ ተጋድሎ ሰፊ የአውደ ውጊያ ቀጠና በመፍጠር የብልጽግና ኃይል ላይ ሰብአዊና ቁሳዊ ኪሳራ በማድረስ የብልጽግናን ጦር የውጊያ እቅድ በማዛባትና በማደናቀፍ ጭምር የብልጽግና ኃይል በፋኖ እቅድ እንዲጓዝ በማድረግ ታላቅ ድል ተጎናጽፈናል ሲሉም የፋኖ ኃይሎች አስታውቀዋል። ይህ በእንዲህ እንዳለ ወደ ጎጃም ስናልፍ አፋ አብሃ በጎጃም የጎጃም የአገው ምድር ክፍለ ጦር በአቸፈር ወንድዬም የአገዛዙ ወታደሮች ላይ ከባድ ጥቃት መሰንዘሩን አስታወቀም። በአቸፈር ወንድዬ ቀጠና ልዩ ቦታው አሞሴት ተብሎ ከሚጠራው አካባቢ በመነሳት ወደ ልምታን የተንቀሳቀሰው የብልጽግና ኃይል በአገው ምድር ክፍለ ጦር ድባቅ መመታቱም ታውቋል። በዚህ ጥቃት ከወደ ፋኖ የተሰነዘረበትን እርምጃ መቋቋምና መመከት ያልቻለው የአገዛዙ ኃይል ነፍሱን ለማትረፍ እግሬ አውጭኝ ብሎ መፈርጠጡም ተነግሯል። በዚህ ጥቃት ሁለት የብልጽግና ኃይል አባላት ሲደመሰሱም በርካቶች መቁሰላቸው ነው የተነገረው። ከዚህ በተጨማሪም ብዛት ያላቸው የበአዴን አገልጋይ የሚሊሻ አባላት በትላንትናው ዕለት ብትንትናቸው ወጥቷል ሲሉ አፋ በሃ በጎጃም የጎጃም አገው ምድር ክፍለ ጦር የህዝብ ግንኙነት መምሪያም አስታውቀዋል። የእሁዲቱ ውጊያም እንደቀጠለ ነው። በእሁዲት ከተማ የወርቅ አባይ ብርጌድ በትላንትናው እለት የአብይ አህመድን ቡድን የስርዓቱን አገልጋዮች በነበልባሉ አም ብርጌድ ከጧቱ 12 ሰዓት እስከ ምሽቱ 1 ሰዓት ሲያር በደብዷቸው መዋላቸውን ፋኖ አደራጃቸው ለሚዲያችን ገልጾልናል። ንብል ባሏ የወርቅ አባይን ብርጌድ በዘርና በቋንቋ ለመከፋፈል ተልእኮን ለመፈጸም የሚንቀሳቀሰው የስርዓቱን አገልጋዮች የእጅ በእጅ ውጊያ በማድረግ በርካቶችን ሙትና በርካቶችን ቁስለኛም አድርገዋቸዋል። የብርጌዱ አራቱም ሻለቃዎች በጋራ በመናበብ ማለትም ዘመነ ሻለቃም፣ አሳምነው ሻለቃም፣ አብርሃምና ፈንቅል ሻለቃም በመናበብ ከፍተኛ ድል ተቀዳጅተናል ሲሎም ፋኖ ኃይሎች አስታውቀዋል። በሌሊት ግስጋሴውን ወደ እሁዲት ከተማ ያደረገው ነበልባሏ የወርቅ አባይ ብርጌድ የፋኖ ሰራዊት በሁለት ጎራ ተከፍሎ አምበርና ላሊበላም የተቀመጠውን የብልጽግናን ኃይል ነበልባሏ የወርቅ አባይ ብርጌድ የእጅ በእጅ ተኩስ ልውውጥ በማድረግ መሽጎ የነበረውን የብልጽግናን ኃይል ዶጋመድ አድርገዋለች ሲሎም ምንጮች ተናግረዋል። ከነበልባሏ ጥይት የተረፉት እግራው ጪም በማለት ወደ ከተማ በመግባት ሞርታርና ድሽቃም ሲተኩሱ ማድራቸውን ሲሆን የወርቅ አባይ ብርጌድ የሁለተኛ ሳምኖ ሻለቃ ማባል ፋኖ አደራጀውም ተናግረዋል። በሌላ ግንባር በጎጃም በትላንትናው እለት በጅጋ ልዩ ስሙ ቅዳምን በሚባል ቦታ የአረንዛው ዳሞት ብርጌድ ተወርዋሪ ኮማንዶዎች ከጅጋ ተነስቶ ወደ ገነት አቦ ሬሽን አደርሳሉ ብሎም በሚንቀሳቀሱ የፋሺስቱም ሰራዊት ላይ በወሰዱት እርምጃ በአራት የስርዓቱ አገልጋይ ላይ ጥቃት ስለደረሰባቸው በተለያዩ የከባድ መሳሪያዎች ሽፋን ሰጥተው ያስወጧቸው ሲሆን ከ በገቡበት ቦታም በሩጫም አምልጠዋል። በመቀጠልም እንዲሁ በማንኩሳ ቀጠና ሁለት የመከላከያ አባላት ከርተው ወደ ቢተው ሻለቃ እየተቀላቀሉ መሆናቸውን እንዲሁም በቀጣይ ሙሉ የመከላከያ አባላት ምንም የመዋጋት ፍላጎት የሌለው ሰራዊት መሆኑን ተናግረው ሌሎቹንም ለመቀበል ተዘጋጁ በማለትም ተናግረዋል። በሌላ በኩል በሶሻል ሚዲያው አርበኛ ፋኖ ማንችሎትንናም አርበኛ ሻለቃ ዝናቡ ሊንገረውን በተመለከተ ሰፊ መረጃም እየተሰራጨ ነው። ይህ በምስሉ ላይ የምትመለከቱት ደብዳቤ ከአፋጎ ድርጅት ለፋኖ ማንችሎት እንደተጻፈ ተደርጎም በሰፊው ሲዘዋወር ነበር። ጽሁፉም እንዲህ ይላል። ለኢንጂነር ማንችሎት እሱ ባለው ጉዳዩ ከኃላፊነት መነሳቱን ያመለክታል። ከላይ በጉዳዩ ላይ ለመግለጽ እንደተሞከረው እርስዎም አማራ ፋኖ በጎጃም ሲመሰረት የድርጅት የሀገራችን ፋይናንስ ኃላፊ ሆነው ተመድበው መስራቱ ይታወቃል። በመቀጠልም ከቀን 22 አራተኛ ወር 2017 ጀምሮም የድርጅታችን ወታደራዊ አማካሪም ሆነው ቆይተዋል። ሆኖም በታየበት የዲሲፕሊንና የአሰራር ግድፈት ምክንያት ከቀን 179ኛ ወር 2017 ዓም ጀምሮም ከየትኛውም የድርጅት ስራ ሆነም ኃላፊነት መታገድዎን ለመግለጽ እንፈልጋለን ሲል ከሰላምታ ጋር በሚል የአርብኛ ዘመነ ካሴ ፊርማ ያለበት እንዲሁም ፋጎ አርማና ማህተብ ያለበት ደብዳቤ በሰፊው በማህበራዊ ሚዲያው እየተሰራጨ ነው። ከዚህ በተጨማሪም በፋኖ ዝናቡና ማንችሎት መካከል ከፍተኛ አለመስማማት መነሳቱንና ፋኖ ማንችሎት ለአራት ቀን በዝናቡ ትዕዛዝ ታስሮ መፈታቱን ጨምሮ ከተፈታ በኋላ ይህ ደብዳቤም እንደደረሰው አድርገው በርካታ የትግሉ ደጋፊ አስመሳዮች ይህንን ጽሁፍ ሲያሰራጩም ነበር። ነገር ግን ፈጽሞ ውሸት ነው። ሁለት ወንድማማቾች እንደቀድሞም በፍቅርና በመተሳሰብ ስራ ላይ ናቸው። ይህ በአፋጎ ማህተብና ፊርማ ተደርጎ የተሰራጨውም ደብዳቤ በፎቶሾፕ የተሰራ ፈጽሞ ከእውነት የራቀ መሆኑንም ከቦታው አረጋግጠናል። በዝናቡና ማንቼ መካከልም እስከ እስር ድረስ የደረሰ ምንም አይነት ጸብም አልተነሳም። እንዲህ አይነቱ ፎቶሾፕ ከዚህ ቀደም በምስሉ እንደምትመለከቱት ዘመነ ካሴ ለጀዋር መሐመድ ስልጣን እንደሰጠው አስመስለው ከዚህ በፊትም የውሸት መረጃ አሰራጭተው ነበር። ስለዚህ ጊዜ አድማሽ ተመልካቾች ምንም አይነት ግርታ እንዳይፈጠርባችሁ፣ ጎጃምም ሆነ ጎጄ ሰላም ነው። በአርበኛ ማንችሎትና ብዝና ውልንገሮ መካከልም ምንም አይነት የተፈጠረ ሽኩቻም ሆነ ጸብ የለም። አሁንም ሰላም ናቸው፣ ወደፊትም ሰላም ይሆናሉ። አሁን በቀጥታ ከጎጃም ወደ ተገኙ ሰበር ድል መረጃዎች አልፋለሁ። ይህ አማራ ፋኖ ብሔራዊ ኃይል በጎጃም ቀጠናም የ24 ሰዓት አበይት ሁነቶችን እንመልከት። በቅድሚያም ጀብዱ በትላንትና ውለት በጎጃም ምድር የተሰራ ጀግንነት እንንገራችሁ። ነገሩ እንዲህ ነው። የብልጽግና ሰራዊት አገር መጠበቁን ትቶ ሰፈር ለሰፈር ማውደልደል ከጀመረ ብዙ ዓመታት እንደሆኑት ይታወቃል። ታዲያ ይህ የአገዛዙ ቡድን በትላንትና ውለት አስር ሰዓት አካባቢ ከሉማሜ ከተማ በመነሳት ወደ አባሻማ ዥጓድጎጥ ያቀናል። አካባቢውን እንዲያስተዳድሩ የተሾሙት የጎበዝ አለቃውን ቢያይህን ቤትም ይከባል። የጎበዝ አለቃውም እጅ እንዲሰጡ ይገደዳሉ ። ከዚያም ይህ ጥበበኛ የጎበዝ አለቃ ከተኛበት ወረድ ብሎ ሊያስወርደው የሄደውን ወታደር እያዘናጋ ያለ አይኖቹ ግን ከብርሃኑ ጁላ ወታደር እንቅስቃሴ ላይ ነበሩ። ይህ ፋኖነት፣ አልበገርነት ባህሪው እየተናነቀው አላስችል ቢለው በሽጉጡ ነድሎት ከመጣው አፋኝ ቡድን ማይክክላሽ በመንጠቅ ቀሪዎቹን የአብይ ቡድን ታጣቂዎች እስከ ወዲያኛው በመሸኘት አንዱንም በማቁሰል ራሱን እየተከላከል በማምለጥ ወደ አወበል ወረዳ መብረ ታላቁ ብርጌድ ፋኖ ካምፕ ተቀላቅሏል። የተደመሰሱትም የብልጽግና ታማኝ አሽከሮች የነበሩትም ናቸው ተብሏል። ስማቸውም አሞራው አድማ በተና ብሬን ተኳሽ የነበረም፣ ሁለተኛ ቢያዝን ካሊም ሚሊሻ የነበረም፣ ሶስተኛ ስሙ ያልታወቀ ሚሊሻም፣ አራተኛ ብርሃኑ የተባለ ፖሊስ እየቆሰለ ሲሆን፣ በዚህ የተበሳጨው የብልጽግና ሰራዊት ጀግናው ምናዩ ቢያይህን ታላቅ ወንድም አቶ ስንሻው ቢያይህን ገድሎ ወደመጣበት አስክሬኑንም ይዞ ተመ ተመልሷል የአፋ አባሃ በጎጃም ቀጠና የሀዲስ አለማየሁ ሰባተኛ ክፍለ ጦር ለጀግናው ፋኖ ምናዩ ምናዩ ቢያየህ ሽልማት ያዘጋጀ መሆኑን በክፍለጦሩ ሰብሳቢም አርበኛ ክንፈመላካሳም ካሳም ተገልጿል እንዲሁም የአፋ አባሃ በጎጃም የሀዲስ አለማየሁ ሰባተኛ ክፍለ ጦር መብረቁ ብርጌድ ለዚህ ጀግና ልዩ ሽልማት እንደሚያደርግ ቃል ገብቷል በሌላ የአውደ ውጊያ ውሎ በላይ ዘለቀ ስምንተኛ ክፍለ ጦር ዛምብረሃ ብርጌድ በትላንትናው ዕለት ታምር ሲሰ ሽራም አምሽቷል። በዚህ ውጊያ በርካታም የብልጽግና ኃይል ወደማይቀርበት ሲሸኝ ቀሪውም ቁስለኛ መደረጉን ነው የፋኑ ኃይሎች ያስታወቁት። የጎጃም አገው ምድር ክፍለ ጦር ልዩ ኮማንዶ አቸፈር እንድዬም አቤ ጎበኛ ብርጌድም ታላቅ ድል ተጎናስፏል። በትላንትና ሁለት ከሐሙሲት በመነሳት ወደ ልማታን የተንቀሳቀሰው የብልጽግና ኃይል በክፍለ ጦሯ ልዩ ኮማንዶ ጦር ድባቅ ተመትቷል። ወደ ዘመነ ካሴ ቀጠና ግቡ ተብለው በብርሃኑ ጁ ላይ የተላኩት ኮማንዶዎችም ውሃ አበልቷቸዋል በክፍለ ጦሩ ሰብሳቢ የተመራው ይህ ልዩ ኮማንዶ ጦር ልምታን ላይ ከፍተኛ ትንቅንቅ ቢያደርግም በፋኖ ኃይሎች ተደቁሷል። የፋኖ ልዩ ኮማንዶ ጦር በብልጽግና ኮማንዶ ላይ ከፍተኛ ኪሳራም አድርሶበታል። በሌላ በኩል አገዛዙ በገንዘብ አታሉ የወሰዳቸውን ወጣቶች መረሸኑ ታወቀ። በፋኖ የተለያዩ አደረጃጀቶች ስር የተጠረነፉ ወጣቶችን በገንዘብ እያማለለ ከወሰደ በኋላ እንደሚረሽን ከድርጊቱም አምልጥ ወጣቶች ተናገሩ። በተለይም በፋኖነት ለመታገል ለስልጠና የተሰበሰቡ ወጣቶችን በትግል ውስጥ ሆነው ያለመሳሪያ ጀሌ ሆነው የሚታገሉ ወጣቶችን መሳሪያ እንሰጣችኋለን፣ ብር ሰጥተን ወደ ቤተሰቦቻችሁ እንልካችኋለን በሚል የካድሬ ማታለያም እየሰበሰቡ እንደሚረሽኗቸው ታወቀ። ይህንን በተመለከተ እንዲሁም ሌሎች የጦር ግንባር መረጃዎችን በተመለከተ ሰፊ ጥንክር ያዘጋጀው በአውደ ውጊያ ግንባር የሚገኘው ባልደረባችን ያሰናዳው ሪፖርት አለ። ደም አድምጠነው እንመለስ። ከዚህ ቀደም በትግሉ የነበሩና አገዛዙ ባቀረበላቸው የገንዘብ እንዲሁም የተለያዩ ጥቅማ ጥቅሞች ተታለው ትግሉን የከዱ ወጣቶች በአገዛዙ መረሸናቸው ተሰምቷል። እጃቸው የሰጡት ወጣቶች በመከላከያ ሰራዊት እንዲረሸኑ መደረጋቸውን የተገለጸው በፋኖ የተለያዩ አደረጃጀቶች ስር ተጠርነፈው ሲታገሉ የነበሩ ወጣቶች በአገዛዙ ባቀረበላቸው የገንዘብ ማማለያ ተታለው እጃቸውን የሰጡ ቢሆንም ነገር ግን ይኸው አገዛዙ እጃችሁን ሰጥታችሁኛል፣ አሁንማ የት ትደርሳላችሁ በሚል በአሰቃቂ ሁኔታ ረሽኗቸዋል። በተለይ በፋኖነት ለመታገል ለስልጠና የተሰባሰቡ ወጣቶችን በትግል ውስጥ ሆነው ያለመሳሪያ ወይንም ጀል ሆነው የሚታገሉ ወጣቶችን መሳሪያ እንሰጣችኋለን ብር ሰጥተን ወደ ቤተሰቦቻችሁ እንልካችኋለን በሚል የካድሬ ማታለያ እየሰበሰቡ እንደሚረሽኑ ታውቋል። ከቀናት በፊት በአንድ የአገዛዙ ወታደራዊ አመራር ለቅርቡ ወዳጁ ስለ ድርጊቱ አፈጻጸም የተናገረ ሲሆን፣ በቅርቡ አገዛዙ ካምፕ አምልጠው ፋኖን የተቀላቀሉ ወጣቶችም ከርሸናም አምልጠው እንደመጡ አሳወቀዋል። በቅርቡ በማታለያ ተይዘው የነበሩ 13 ወጣቶች ቃል የተገባላቸውን 94 ሺህ ብር ከተቀበሉ በኋላም ገንዘቡን ለቤተሰቦቻችሁ እንድትልኩ ወደ ባንክ እንውሰዳችሁ በማለት በፓትሮል ታጅበው ወዳልታወቀ ስፍራ ወስደው 11ዱን እንደረሸማቸውና ሁለቱ በተአምር ተርፈው ፋኖ እንደተቀላቀሉ ወታደራዊ ምንጮቻችን አረጋግጠዋል። በተያያዘ መረጃ አገዛዙ በአማራ ምድር የሚገኝ የትኛውንም ወጣት በብሔራዊ ውትድርና ምልመላ ስም እየሰበሰበ የመሰወርና የመረሸን ሰፊ ዕቅድ እንዳለውም ተገልጿል። ይህንን ድርጊት የተቃወሙ የአገዛዙ ወታደራዊ አባላትም እየተለቀሙ እየታሰሩ መሆኑን ውስጣዊ መረጃና ደህንነት ምንጮቻችን አጋልጠዋል። የተከበራቸው ቤተሰቦች ወደ ሌላኛው መረጃችን አለፍን። በጎጃም ዛሬም ትንቅንቁ ቀጥሏል። የአማራ ፋኖ ብሔራዊ ኃይል በጎጃም የጎጃም አገው ምድር ክፍለ ጦር በአቸፈር ወንድዬ የአገዛዙ ወታደሮች ላይ ከባድ ጥቃት መሰንዘሩ ነው የታወቀው። በአቸፈር ወንድዬ ቀጠና ልዩ ቦታው ሐሙሴት ተብሎ በሚጠራው አካባቢ በመነሳት ወደ ልምታን የተንቀሳቀሰው የጠላት ኃይል በአገው ምድር ክፍለ ጦር ድባቅ ተመቷል። በዚህ ጥቃት ከወደ ፋኖ የተሰነዘረበትን እርምጃ መቋቋምና መመከት ያልቻለው የአገዛዙ ኃይል ከሙትና ቁስለኛ የተረፈውን። ነፍሶን ለማዳን እግሬ አውጪኝ መፈርጠጡን የተነገረም። በዚህ ጥቃት በርካታ ያገዛዙ ኃይሎች ሙትና ቁስለኛ ተደርገዋል ተብሏል። ከዚህ በተጨማሪ በርካታ ቁጥር ያላቸው የብአዴን አገልጋይ የሚሊሻ አባላት ብትንትናቸው ወጥቷል ሲል የአምራፋናው ብሔራዊ ኃይል በጎጃም የጎጃም አገው ምድር ክፍለ ጦር የህዝብ ግንኙነት መምሪያ አሳውቋል። ወደ ሌላኛው መረጃችን አለፍን። የአማራ ፋኖ ብሔራዊ ኃይል በጎንደር ዘመቻ አቋራ ቃል ኪዳን በሚል በጎንደር የተለያዩ ቀጠናዎች ላይ ከባድ ተጋድሎውን እያደረገ ነው። ዘመቻው የጀመረው ትላንት በስቲያ ሲሆን እስካሁን ባለው በጥላት ላይ ከባድ ጥቃት በመሰንዘር የውጊያ የበላይነትን መውሰዳቸውን አሳውቀዋል። በደቡብ ጎንደር ዞን አንበሳሜ ወረዳ አርብ ገበያ ከተማ ውስጥ መሽጎ የነበረውን ጥላት ዛሬ ከሌሊቱ 11 ሰዓት ላይ ጀምረው ጥቃት በመክፈት ከባድ ኪሳራን አደርሰውበታል። በተመሳሳይ በዚሁ ዞን ፋርጣ ወረዳ ማህደረ ማርያም በሚባል አካባቢ ላይ ሰፍሮ የነበረው የብአዴን አገልጋይ የሆኑት የሚሊሻና አድማ ብተና አባላትን በሜጀር ጀነራሉ ባንታ አባተ ኮር ስር ጉና ክፍለ ጦር ስር የሚገኘው ገብረ መስቀል ብርጌድ በወሰደው እርምጃ በርካታዎች በርካቶች ሙትና ቁስለኛ ሆነዋል። በተመሳሳይ ይኸው ገብረመስቀል መስቀል ብርጌድ በአለምሳጋ ቀጠና እንዲሁም በአገዛዙ ወታደሮች ላይ እርምጃ መውሰዱ ነው የታወቀው። በተጨማሪም በፋርጣ ወረዳ ልዩ ቦታው ጠልዳ በሚባል ቀበሌ ላይ በተፈጸመ ደፈጣ ጥቃት በርካታ የአገዛዙ ወታደሮች ሲገደሉ ሰባት የሚሆኑት መቁሰላቸው ታውቋል። የተከበራቸው የመረጃ ቤተሰቦች መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን አለፍን። የጥላት ኃይል በጉባል አፍቶ ወረዳ አዋስ ተብሎ የሚጠራው አካባቢ ለመያዝ ባደረገው ተደጋጋሚ ሙከራ በርካታ ወታደሮቹ እንደተገደሉበት ተሰምቷል። በውጊያ ከወደ ፋኖ በተጠቆሰ ጥይት ከተገደሉ ወታደሮች በተጨማሪ እቅድ አበላሽታችኋል የተባሉ የአማራ ተወላጅ የሆኑ በርካታ የመከላከያ ሰራዊት መስመራዊ መኮንኖች መረሸናቸውን የመረብ ሚዲያ ወታደራዊ ምንጮች ገልጸዋል። በሌተናል ጀነራል አሰፋ ቸኮል ለሚመራው የሰሜን ምስራቅ ዕዝ 801ኛ ኮር እና 802ኛ ኮር ሰራዊት በሚደርስበት ተደጋጋሚ ጥቃት ተሽመድምዶ የሚይዘው የሚጨበጠው ማጣቱ ታውቋል። አልቻልንም፣ ከፋኖ ጋር መዋጋት አቅቶናል፣ መሞት ሰልችቶናል ሌላ ፖለቲካዊ መፍትሄ ይፈለግ በሚል በየግምገማ መድረኩ የተናገሩ የመከላከያ ሰራዊት መስመራዊ የጦር መኮንኖችም ታፍነው የደረሱበት አለመታወቁ ተነግሯል። የገዢ ቡድን ወታደሮች ካለፈው ቀናት ጀምሮ በሰሜን ወሎ ዞን ጎባ ላፍቶ ወረዳ ከቃሊም በቅርብ ርቀት ልዩ ስሙ አዋስ ተብሎ የሚጠራውን አካባቢ ለመቆጣጠር ባደረጉ ተደጋጋሚ ሙከራም ከባድ ሽንፈትን መከናነባቸውን የአማራ ፋኖ ብሔራዊ ኃይል በወሎ ህዝብ ግንኙነት መምሪያም ለምር ሚዲያ አስታውቋል። ከቃሌም በቅርብ ርቀት የሚገኘው አዋስ ተብሎ የሚጠራውን አካባቢ ለመቆጣጠር ሙከራ ያደረገው ያገዛዙ ኃይል በአማራ ፋኖ ብሔራዊ ኃይል በወሎ ምስራቅ አማራ ኮር አንድና ምስራቅ አማራ ኮር ሁለት ስር በሚገኙ ክፍለ ጦሮች በተፈጸመበት ተደጋጋሚ ሚ ደፈጣ ጥቃት ከባድ ኪሳራ እንደደረሰበት ነው የታወቀው። በተመሳሳይ በዚያው ጉባ ላፍቶ ወረዳ 032 ቅርጠንና ጭራራምባ በተባሉ አካባቢዎች ላይ በተካሄደው ደውጊያ የአገዛዙ ኃይል ከባድ የሆነ የሰውና የንብረት ኪሳራን አስተናግዷል።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 ላይክ ቻናሉን ሰብስክራይብ ማድረግም አትርሱም። ለሌሎች እንዲደርስም ሼር አድርጉ። በቀጣይ በሌሎች መረጃዎች እስካገኛችሁ ድረስ ቸር ያሰማን።